የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን፣ አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያ ማበይት ርዕሶችን እነሆም አገው ሚዲያ በቀን 27/09/2017 ዓ ም በአዊ ብሔረሰብ እና በዋግምራ ብሔረሰብ ዞኖች ውስጥ የሥራ ሥርዓት ቁጥርና የመልካም አስተዳደር ችግር እየተባባሰ መሆኑን ባቀረበው ዜና ላይ የአገው ወጣቶች ለአገው ሚዲያ ከአገው ወጣቶች በሚል መልእክት ልከዋል። አገው ሚዲያም አድማጮቻችንን ከልብ እያመሰገነ መልእክታቸው እንደሚከተለው ያቀርባል። በቅድሚያም አገው ሚዲያ ለአገው ህዝብና ለሀገራችን በመረጃው ዘርፍ የሚያበረክተው አስተዋፅኦ ከፍተኛ መሆኑን መሰክራለን። በተለይም የአማራ ክልል መንግስት በጥናትና ከፍተኛ ወጪ መድቦ እንዲሁም ተላላኪ የዞን አመራሮችን መድቦ የአገውን ህዝብ ዘር ለማጥፋት ሆን ብሎ የሚደብቀውን መረጃ እየፈለፈላችሁ ስለ ገልጹና ድምፅ አልባ ለሆነው ማህበረሰብ ድምፅ በመሆናችሁ ያገው ወጣቶች ላገው ሚዲያ ምስጋና ይቸራል ሲሉም ልከዋል። በአማራ ክልል ባገው ዞኖች ውስጥ ከፍተኛ የተማሩ ወጣቶች ቁጥር ያሉባቸው ዞኖች ናቸው። አገው ሚዲያም በትላንትናው ዘገባ በጥቂቱም ቢሆን ወጣቶችን እና የስራ አጥነቱን አንስቷል። ይህንንም እናመሰግናለን ሲሉ ልከዋል። በብሔረሰብ ዞኖች ካሉ ከፍተኛ የተማሩ ወጣቶች ቁጥር አንጻር ያለው የስራ እድል እጅግ በጣም አነስተኛ ነው። የስራ እድል ቢፈጠር እንኳን ለሙስናው የሚከፈለው ክፍያ ከፍተኛ በመሆኑ ስራ ሰርቶ ህይወትን መቀየር ወይም ያሰቡትን ማሳካት ባገው ዞኖች ውስጥ ባለጸጋ ወይንም ደግሞ የሌላ ብሔር ተወላጅ መሆንን ይጠይቃል። በዚህም ምክንያት በርካታ ወጣቶች የተሻለ ኑሮና ገቢ ፍለጋ ከትውልድ ቦታቸው ለመውጣት ይፈልጋሉ። የተወሰኑት ደግሞ ወዳልተፈለገ ድርጊት ይገባሉ። አሁን አሁን ደግሞ የዞኑ አመራር ከአማራ ክልል ጋር በመሆን በአገው ሕዝብ ላይ በሚፈጽማቸው አስነዋሪ ድርጊቶች ወጣቱ ትውልድ ወዳልተለመደና አዳዲስ እየሆነ በመጣው ድርጊት ውስጥ እየገባ ከመሆኑም በላይ የተለያዩ ሳቢዎችን መወያየት ጀምሯል ሲሉም ገልጸዋል። የአገው ወጣቶች በአሁኑ ጊዜ በዞኖች ውስጥ ባለው የመልካም አስተዳደር ችግር ምክንያት ወደ ሌላ አካባቢ በስራና በነጻነት የተሻሉ ስራዎችን ሄደው ሰርተው አመርቂ የሆነ ገቢ አግኝተው ለራሳቸውም ተርፈው ዋጋ ለከፈላቸውና ተቸግሮ ላሳደጋቸው ቤተሰባቸው እንዲሁም ለማህበረሰባቸው መድረስና ለሁላችሁ ለማለት ይገደዳሉ። በዚህም ደግሞ የተለያዩ ችግሮች እየደረሱባቸው ይገኛል። ይህም በአገው ወጣቶች በክልል ውስጥና በክልል ውጭ የተለመደ ተግባር ሆኗል። ይህንንም ተከታትሎ የሚጠይቅና ዋስትና የሚሆን የዞንና የክልል ተወካይም የለም። የአገው ወጣቶች እድሜ ቆሞ አይጠብቅምና ፈጣሪ በሰጣቸው የወጣትነት ጊዜ ጉልበትና እውቀታቸውን ተጠቅመው ቢያንስ እነሱ ባይደላቸው ለልጆቻቸው የሚሆን ነገር ማስቀረት ትልቁ ምኞታቸው ነው። የአገው ዞኖች ከቅርብ ጊዜ ወዲህ በወጣቱ ዘንድ ከትውልድ ስፍራው ወጥቶ ለመስራት የሚታየው ፍላጎት እጅግ በጣም ጨምረዋል። ይህም ደግሞ የሆነው በአስተዳደሩ ችግር እንደሆነም ገልጸዋል። ወጣቱ የአገው ትውልድ በተለይም ወደ አዲስ አበባ፣ ድሬዳዋ፣ አሶሳ፣ ጋምቤላ ሳውዲ የተባበሩት አረብ ኤምሬትስና ሌሎችም የውጭ ሀገራትና በሀገር ውስጥ ለስራ እየሄዱና ለመሄድ እየተዘጋጁ እንደሚገኙም ገልጸዋል። በዚህም ተስፋ ሰንቀው የሚወዷቸውን ቤተሰቦች ጥለው ወደ ስደት የሄዱ ወጣቶችም በሄዱበት አካባቢና ሀገራት ስራ ባለመኖሩ ባሉበት አካባቢ አጠቃላይ የቅጥር ሁኔታ ተስፋ አስቆራጭ ሆኖባቸው በግል ለመንቀሳቀስ ሞክረው አይደለም ህይወታቸውን ለማሻሻል ይቅርና ዳግሜ ባሰ ቤተሰብ እጅ ጠባቂ ሆነዋል። በአገው ዞኖች ውስጥ በተግባር የሥራ ዕድል ማግኘት በጣም አስቸጋሪ ነው። እየተሠራ ያለውን በመተዋወቅ በገንዘብ በብሔርና በዝምድና ነው። ወጣቶች እንዴት ይህንን ማለፍ እንዳለባቸውም አይታወቅም ሲሉም ተናግረዋል። ብዙ የአገው ወጣቶች ለበርካታ ወራት በዞናችን ውስጥ ነው ሰርቶ ለመቀየር በሚል ብዙ ሙከራ ቢያደርጉም ከተወሰኑ ጊዜያት ወዲህ በተፈጠረው የመልካም አስተዳደር ችግር ምክንያት ስላልተሳካ የውጭ ሀገር ዕድል እየሞከሩ ያሉ ወጣቶችም ብዙ እንደሆኑ ገልጸዋል። ማንኛውም ያገው ወጣት ቤተሰቡና ሀገሩን ጥሎ የሚወጣው ቤተሰቡና ሀገሩን ጠልቶ ሳይሆን የተሻለ ነጻነትና የተሻለ ኑሮ ፍለጋ ብሎም እንዳገው ከታወጀው ግድያ ለመሸሽ ነው። ያገው ወጣቶች በዚህ ዕድሜ ካልሰራ መችልን ስራ ነው የሚል ጥያቄ በየጊዜው ቢጠይቁም ምላሹ ግን ስራትና ግድያ መሆን ከጀመረ ቆይቷልም ብለዋል። የአገው ዞኖችና የአማራ ክልል መንግስት በሀገር ቤት ያለው የስራ እድል እንዲሰፋ አመራሩ ከሙስና እንዲጸዳ በመተዋወቅ በብሔር በዘምድና የሚፈጸም ቅጥር እንዲቆም እንዲሁም በገንዘብ የሚፈጸም ቅጥር እንዲቀር ካልተደረገ በስተቀር የአገው ወጣት ሰርቶ የመለወጥ ህልሙ እንዲሞትና ተስፋውም ወደ ሌላ አቅጣጫ እንደሚቀየር በአጭር ጊዜ የምናይበት ክስተት ይሆናል ሲሉ ማክለዋል። ሌላው በአገው ዞኖች ውስጥ በሙስና የሚዘረፈው ገንዘብ በጣም ብዙ ነው። እሱን በመከላከል ለወጣቶች አንዳች ነገር እንኳን ማድረግ ይቻል ነበር። ነገር ግን ዘራፊው የበለጠ ሀብቱ ሰውነቱን እያካበተ እና ወጣቱም የበለጠ ተስፋ እየቆረጠ መሆኑን የሚመለከተው የመንግስት አካል መከታተል አለበት። በአገው ዞኖች ውስጥ አመራሩ ከግለሰብ እና ከመንግስት ጋር ገንዘብ እየዘረፉ መሆናቸውም ይታወቃል። በአገው ዞኖች ውስጥ አሁን ላይ በየመስኩ ሙስና በመንሰራፋቱ ስራ ለመቀጠር እና ጉዳይ ለመጨረስ እጅ መንሻ ካልተሰጠ በስተቀር እንደማይሆን በተግባር የተረጋገጠ መሆኑን አረጋግጠዋል። በአገዋዊ ብሔረሰብ ዞን ውስጥ በሙስና በየአመቱ የሚዘረፈው ገንዘብ የዞኑ ሀብት ለስንት ወጣቶች ሕይወት መቀየሪያ ይበቃ ነበር የሚለው ጥያቄ የሁሉም ጥያቄ መሆን እንዳለበት እናምናለን። የአገው ወጣቶች በዞናቸው ሰርተው እንዲቀየሩ ምቹ ሁኔታ ከሌለ እድሎችና ለስራ ፈጠራ የሚሆን ሀቀኛ መደላድሎች ካልተፈጠሩ በዞናችን ሰርተው መቀየር አስቸጋሪ ስለሚሆን ቆም ብሎ ሊታሰብበት ይገባል። ተፎካካሪ ፖለቲከኞችም ሆኑ ለሕዝብና ለሀገር እናስባለን እንዲሁም ተጽዕኖ ፈጣሪ ነን የሚሉ ሰዎችም የአገው ወጣቶችን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳይ አጀንዳ ሊያደርጉ ይገባል። ዘወትር የአገው ወጣቶችን ፍላጎት የመናገርና ተጽዕኖ የመፍጠር ፍላጎትን ማሳየታል አለባቸው። አገው ሚዲያም ለዛሬው ተሳትፏችሁ እያመሰገነ ተሳትፏችሁ ኃይ ለይን ለማለት ይወዳል። የ1446ኛው የኢድ አል አድሃ አረፋ በዓል በኢትዮጵያ በተለያዩ አካባቢዎች እየተከበረ ይገኛል። አገው ሚዲያም ለመላው የእስልምና እምነት ተከታዮች እንኳን አደረሳችሁ ለማለት ይወዳል። በዓሉ በእስልምና እምነት ተከታዮች ዘንድ በመላ ሀገሪቱ በተለያዩ ሃይማኖታዊ ስነስርዓቶች እየተከበረ ሲሆን፣ በበዓሉ አከባበር ሰላትና ተክቢራንን ጨምሮ የተለያዩ ሃይማኖታዊ ስነስርዓቶችን በማከናወን ተከብሯል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ኢብራሂም ቱፋ በዓሉን ምክንያት በማድረግ ባስተላለፉት የእንኳን አደረሳችሁ መልእክት ህዝበ ሙስሊሙ የአረፋ በዓልን ሲያከብር የእምነቱን አስተምሮ በመከተልና በመተግበር ሊሆን እንደሚገባው አሳስበዋል። ነቢዩ መሐመድ ባስተምሯቸው የአረፋ ቀን ከሁሉ የላቀች ናት ማለታቸውን አውስተው በአረፋ ተራሮች መቆም ያልቻልን አማኞች ባለንበት ድዋ በማድረግ መልካሙን በማሰብ ጭምር ልናሳልፍ ይገባል ብለዋል። በመሆኑም በዓሉን በአንድነት እንዲሁም የተቸገሩ ወገኖችን በመደገፍና ማክበር እንደሚገባ ማሳስበዋል። አገው ሚዲያም ለእስልምና እምነት ተከታዮች በሙሉ መልካም የኢድ አል አድሃ አረፋ በዓል እንዲሆን ከልብ ይመኛል። በኢትዮጵያና በመላው ዓለም ላይ የ1446ኛው የኢድ አል አድሃ አረፋ በዓል እየተከበረ ይገኛል። አገው ሚዲያ አረፋ በዓል እንዴት ይከበራል የሚለውን የአረፋ በዓል ምክንያት በማድረግ ስለ በዓሉ ትንሽ ለአድማጮቻችን ማካፈል ወደድን። መልካም ቆይታ ይሆንላችሁ። ኢድ አል አድሃ አረፋ በዓል በዓለም ዙሪያ የስልምና ሃይማኖት ተከታዮች ዘንድ በድምቀት ከሚከበሩ በዓላት መካከል አንዱ ነው። በዓሉ የርድ ወይም የመሥዋዕትነት በዓል በመባልም ይታወቃል። ያላህ ደግ ሰው ነቢዩ ኢብራሂም ከአንድ መቶ ሀያ ዓመታት የመኳንንት ሕይወት በኋላ ባላህ ፈቃድ ወንድ ልጅ ተቸራቸው። ልጃቸው እስማኤልም ለአባቱ ታዛዥ እንደነበርም ይነገራል። ነቢዩ ኢብራሂም በደስታቸው ማግስት እምነታቸውን ጽናት የሚፈትን አጋጣሚም ተፈጠረም። የሰባት ዓመት አንድያ ልጃቸውን መሥዋዕት ያደርጉ ዘንድም ከፈጣሪ ታዘዙ። የልጃቸው ፍቅር ቢያስጨንቃቸውም ትእዛዙ የፈጣሪያቸው ነውና ሊፈጽሙ ከመካ ወደ አረፋ ተራራ ወጡ። ነቢዩ ኢብራሂም ልጃቸውን ሊሰው ሲዘጋጁ ከሰማይ በእስማኤል ምትክ መሥዋዕት ሚሆን በጎረደላቸው። በዓሉም ኢድ አል አድሃ አረፋ በዓል እየተባለ በየአመቱ ይከበራል። ለመሆኑ የዓለም ሀገራት ይህንን በዓል እንዴት ያከብሩታል? የሚለውን በወፍ በረር እንመልከት። እንዳውያን በሂጅራ የዘመን ቀመር በ 12 ኛው ወር በ 10 ኛው ቀን የሚያከብሩትን የኢድ አል አድሃ በዓል ታላቁ ኢድ ሲሉ ይጠሩታል። ኢድ ኩርባን ወይም ኩርባን ባይራሚ ሲሉ እንደሚጠሩትን መረጃዎች ያመላክታሉ። ጠቦት ጥጃ፣ ግመል ወይም ሌሎች ለርድ የተፈቀዱ እንስሳት በየቀኑ ይታረዳሉ። የታረደው ስጋም ለቤተሰብ ለጓደኛና ማረድ ለማይችሉ ወገኖች ለሶስት እኩል ይከፋፈላል። ሕንዳውያን በዓሉን ከሃይማኖታዊ ትሩፋት ባለፈ የቤተሰባዊ ሴት ማጠናከሪያና መሰባሰቢያ በዓል አድርገው ስለሚያዩት በተለያዩ ምክንያቶች ተለያይተው የሚውሉ ቤተሰቦችም ይሰባሰቡበታል። በዓለም ዙሪያ የሚገኙ ሀገራትና ሙስሊሞች በዓሉን የሚያከብሩበት ሂደት ከባህልና ከሴት ልዩነት ጋር በተያያዘ የሚከበርበት ሁኔታ ከቦታ ቦታ ይለያያል። ኢድ አል አድሃ አረፋ በዓል ኢድ አል ፈጥር በተለየ መልኩ በዓሉ የሚከበርበት ቀን የጨረቃ መታየትን መሰረት አያደርግም። የተባበሩት አረብ ኢድ አል አድሃ አረፋ በዓልን ለማክበር ሶስት ተከታታይ ቀናትን ይጠቀማሉ። ከኢድ አል አድሃ በዓል ቀድማ ያለችዋን ቀን በልዩ ሁኔታ የሚያከብሯት ሲሆን ስያሜዋንም አረፋ ይሏታል። ከዋዜማው ቀን ጀምረው ኢድ ሙባረክ በመባባል የደስታ መልዕክትም ይለዋወጣሉ። ህፃናት በበዓል አልባሳት ደምቀው ይዳል ስጦታ ለጎረቤታቸውን በማበርከት ያሳልፋሉ። እናቶች ደግሞ ቤታቸውን በኢድ አርማ ያሳምራሉ። በቱርክ በመጀመሪያው የኢድ አል አድሃ ቀን ወንዶች ለተለየ ሃይማኖታዊ ስነስርዓት ወደ መስጂድ በጠዋት ይሄዳሉ። አሁን አሁን በቱርክ ለመስዋዕትነት የሚቀርበው ገንዘብና እንስሳ ለበጎ አድራጎት ተቋማት ይሰጣል። ቱርካውያን በኢድ አል አድሃ ለበዓሉ በሚመጥን አልባሳት ደምቀው ቤተ ዘመድን ይጎበኛሉ፣ እሪ አድርገው በቤታቸውም ይጋብዛሉ። ወጣቶች በጎረቤቶቻቸው ቤት በጠዋት እየሄዱ እንኳን አደረሳችሁ በማለት እጆቻቸውን በመሳም ይዘይራሉ። አንዳንድ ቱርካውያን ዓመታዊ እረፍታቸውን በኢድ አል አድሃ አካባቢም ያደርጋሉ። በሞሮኮ፣ ቱኒዚያ፣ ግብፅ፣ ኢትዮጵያ፣ ሱዳን እና ሌሎች በርካታ የአፍሪካ ሀገራት ኢድ አል አድሃ አረፋ በእስልምና ሃይማኖት ተከታዮች ዘንድ በድምቀት ይከበራል። በኢትዮጵያ የእስልምና ሃይማኖት ተከታዮች በ ጠዋት በሃይማኖታዊ አልባሳት ደምቀውና ምረው ወደ አደባባይና መስጅድም ያመራሉ። ሶላት በጋራ አድርገውና እርስ በርሳቸው የመልካም ምኞት ተቀያየረውም ይለያያሉ። በመጡበት መንገድ ሳይሆን መንገድ ቀይረው ለፈጣሪ ምስጋና እያቀረቡ ወደ ቤታቸውም ይመለሳሉ። ከአደባባይ ሶላት በኋላ የእርድ ስነ ስርዓትን በየቤታቸው ይኖራል። ቤተሰብ ተሰባስቦ በጋራ ያከብራል። እንዲሁም ከጎረቤቶቻቸው ጋር በመጠራራትም ይገባበዛሉ። የሌላ ሃይማኖት ተከታይ ወዳጆች ተጠርተውና ተጋብዘው ኢድ ሙባረክ ብለዋቸውም ይወጣሉ። እኛም ከገ ሚዲያ ለመላው የእስልምና ሃይማኖት ተከታዮች ኢድ ሙባረክ ብለናል። ክብራትና ክቡራን አብራችሁን ስለቆያችሁ እያመሰገንን የእለቱን ፕሮግራም በዚሁ አበቃን።